ሰላም እንዴት ናችሁ? ደህና ናችሁ ወይ? የፋሲካ የወሎሪ ቲክ ተከታታዮች እንዴት ናችሁልኝ? ዛሬ እንግዲህ ደስ ብሎኛል። ሁለት ዓመት የለፋሁበት ዛሬ ላይ ፍርዱን ውጤቱን አግኝቷል ማለት ነው። ከዚህ ቀደም ታውቃላችሁ፣ ዮሐንስ ሜዳ ላይ ከሁለት ዓመት በፊት አሁለት ዓመት ከአረብ ሀገር ስመለስ በኢትዮጵያ ንግድ ባንክ የለፋሁበት የደከምኩበት ለዛውን ኮንትራክት ቤት ወጭ ሆኖ እንደጠበቀኝና በማን ወጭ እንደሆነ ሳይታወቅ እንደቆየ ተናግሬ ነበር። ነገር ግን ለፍቼ ደክሜ ይኸው ዛሬው ፍርድ ወረቀት ተሰጥቶኛል፣ ውሳኔ ወረቀት ተሰጥቶኛል ማለት ነው። ውሳኔ ሁለት ዓመት ፈጅቶብኛል እንግዲህ። በሁለት ዓመት ውስጥ ስንት ውጣ ውረድ እንዳየው እስከ መጨረሻውን ምናገራቸው ይሆናል ማለት ነው። ምክንያቱም ይሄ ቪዲዮ ለእናንተ ጥንካሬ ብርታትን ያስተምራል እኔም ተምሬበታለሁ እናንተም ደግሞ ለምንም ፈተና ተስፋ እንዳትቆርጡ ጥንካሬ ብርታት ሊሆናችሁ ይችላል ብዬ ስላሰብኩ ነው። ምክንያቱም አሁንም አቡጊዳ ሚዲያ ላይ ቀርቤ ያለው ነገር ረጅም ታሪኩን እነግራችሁ ይሆናል። ማንኛችሁም ፈተና ደ ሲገጥማችሁ ወደ ኢትዮጵያ ስትመጡ እንደኔ የገጠማችሁ ልጆች ምን ማድረግ እንዳለባችሁ ልነግራችሁ እስከ መጨረሻ ወድጃለሁና ይሄ ሚዲዮን ሼር ላይ ካደርጉ እንደኔ ብራቸውን አጥተው ሄደው ሄደው ተስፋ ቆርጠው ቁጭ አሉ ሊኖሩ ስለሚችል ይህ ለእነሱ ይጠቅማቸዋል እና ሼር አድርጉ ሼር ሼር ሼር አድርጉ ዛሬ ደስ ብሎኛል። ይሄው የውሳኔ ወረቀቴን ይዤ መጣሁ። ተወሰነልኝ፣ ተፈረደልኝ ማለት ነው። ከአረብ ሀገር ስመጣ በኢትዮጵያ ንግድ ባንክ ወጪ ሆኖ ጠብቆ የነበር ብሬ ነገር ግን በክስ በእኔ አቅም ሳይሆን ከእግዚአብሔር በጣይ ባለቤት ከጎኔ በመሆኑ ለዛሬ ውጤት በቅቻለሁ ማለት ነው። ሁላችሁም እንደኔ ብራችሁ ተሰልቆባችሁ፣ እናንተ በሌላችሁበት ብራችሁ ወጪ ሆኖ ቤተሰብን አናምን ብለን ባንክ አምነን ሂደን በባንክ ደግሞ ተበልቶብን ስንጠብቅ ብዙዎቻችን ተስፋ ቆርጧችሁ የተቀመጣችሁ ቶች ስለሚኖሩ ይሄ ቪዲዮ ለእነሱ ይጠቅማልና ሼር አድርጉላቸው። እኔ እንግዲህ ያው የውሳኔ ወረቀቴን ይዣለሁ። ድፍን ሁለት ዓመት ጨርሶብኛል። ውጣ ውረዱን ልነግራችሁ እፈልጋለሁ። ማንኛችሁም ወደ ሀገራችሁ ስመጡ ፈተና ቢገጥማችሁ፣ እንደኔ አይነት ነገር ቢገጥማችሁ ማድረግ ያለባችሁ ዋና ዋና ነገሮች፣ እኔ ለእናንተ ትምህርት ለመሆን መጥቻለሁና ሼር ላይክ እያደረጋችሁ አብራችሁን ቆዩ። ይሄው እግዚአብሔር ይመስገን፣ ቢዘገይም ፍርዱን ሀቄን አግኝቻለሁ። እውነት ካለች ምንጊዜም አሸናፊ ናት። ተስፋ እንዳንቆርጥ የቪዲዮ እያስተምረኛል እኔ ከዚህ ሀገር ተከራክሬ አገኘዋለሁ ብዬ አስቤ አላቅም ነበረ። ምክንያቱም በአንዳንድ ነገር እኔ ራሴ ተሰላች ስለነበር ማለት ነው። ታክሲው፣ ግፊያው፣ የቀጠሮ መርዘሙ ምናምን ተስፋ ስቆርጦ ስለነበረ ከዚህ ተከራክሬ ከማገኝ አረብ ሀገር ተሰድጄ ብሰራ የሚለውን ነበር አማራጭ አለኩት። እና ይሄ ቪዲዮ ብዙ ሰዎቻችን ስለሚያስተምር ሼር አድርጉልኝ። ፈርዶልኛል፣ እግዚአብሔር ይመስገን። ድካምና ወጭም ታስቦ ሁለት ዓመት የለፋውበት እናንተ በለፋችሁበት በደከማችሁበት ልክ አታገኙም አንድ ነገር ስጀምሩ። ነገር ግን ሀቃችሁን አለማጣ ስትሉ፣ ኩንትራት ቤት ደግሞ እንዴት ለፍተን ደክመን እንደምናመጣው ሁላችሁም ታውቃላችሁ። ኩንትራት ቤት በጣም ሳት በጣም በቃ፣ ለቢሮ ከፍለው ለኤጀንሲ ከፍለው የሚወስዱን ብር አስሬ እያነሱ ነበር የሚቀጠቅጡ ማለት ነው። እና ደም ያለቀስኩበት ብር ነበረ። ስመጣ ከአረብ ሀገር ሪፖርት ላይ ነው ያወቅኩት። ቴሌቪዥን ይዤ መጥቼ ቀራ ስጠየቅ በኢትዮጵያ ንግድ ባንክ ወጪ እንደተደረገብኝ ነበር ያወቅኩት። እዩሃ ሚዲያ ላይም ቀርቤ ተናግሬዋለሁ። የአሁኑንም ፍጻሜን አሁንም በየሃ ሚዲያ ጠብቁኝ። ምክንያቱም ይሄ ቀላል የሚመስል ግን እልህ አስጨራሽ ትግስት የሚጠይቅ ጉዳይ ስለሆነ ለሁላችሁም ይጠቅማል። እውነት ለመናገር ይጠቅማል። እኔ ተስፋ ቆርጬ ከዚህ ከምከራከር በቃ ታክሲ ግፊያው ወጩ በቃ በእያንዳንዱ ወረቀት ሀያ ሶስት ገጥ አስራ ሶስት ገጥ ሰላሳ ገጥ አርባ ገጥ ያነ ሶስት አራት አይነት ኮቢ የምታደረጉት ማለት ሁለት ዳብል ፍርድ ቤት ይገባል አንድ እናንተ ጋር ይቀራል ሌላም ደግሞ ጠበቃ ጋር ይሄዳል ያን ሁሉ ኮቢ በማድረግ አማርኛውን ወደ እንግሊዝኛውን ወደ አማርኛ ማስተርጎም ፒያሳ እየሄድኩኝ ከባለቤት ጋር ብዙ መስዋዕት ከፍዬበታለሁ ነገር ግን ሀቄ ደም የደፋውበት ሀይዋና ከዳማ ሸቃለ ከልብ እየተባልኩ የሰራውበት ብሬ በከንቱ እንዳይቀር ብዙ መስዋዕት ከፍ ያለው በዚሁ አጋጣሚ በወረቀት ስፍ የሆነ ነገር ጉዳይ ይዤ በተለያዩ ቢሮዎች በሕግ አማካሪዎች በይኩበት ጊዜ ተስፋ እንዳቆርጭ ሀቅሽን ታገኘዋለሽ ብላችሁ ብርታት ሀቅም ሲሆኑ ለነበረ የህግ አካላት እግዚአብሔር ያክብርልኝ። ለዚህ ውሳኔ ለዚህ ፍርድ ደርሻለሁ። ስንት ብር እንደተወሰነልኝ ደግሞ ፍጻሜውን በነገራችሁ ነው። ኪሳራ ወጪ፣ ጠበቃ ታስቦ በፐርሰንት እናንተ ባወጣችሁ ወጪ ሳይሆን በፐርሰንት ህጉ በሚያዘው መሰረት ተከፍሎኛል ማለት ነው። ተፈርዶልኛል ያው ክፈሉ የሚል ወረቀት እጄ ላይ ደርሰዋል ማለት ነው። ያው እንግዲህ ካልከፈሉ በአፈፃፀም ምናምን የሚባሉ ሂደቶች አሉ። እሱን ደግሞ አብረን የምናየው ይሆናል። ነገር ግን ውሳኔው ተወስኖልኝ ብሩን ማቀበል ብቻ ነው የቀረኝ። ድፍን ሁለት ዓመት ፈጅቶብኛል። እናንተም ብዙ ህቶች እርግጥን የድለኛ ከአንድ ባንክ ብቻ ስለወጣ ይሆናል አንድ ባንክ ብቻ ነው የከሰስኩት፣ እሱም የኢትዮጵያ ንግድ ባንክ ጳውሎስ ቅርንጫፍ ነበረ። እኔ ያወጡብኝ ሰዎች ወይም የባንክ ሰራተኞችን አልከሰስኩም። ምክንያቱም እኔ አደራ ያስቀመጥኩት ባንኩን አምኜ ስለሆነ እናቴን፣ አባቴን፣ እህቶችን፣ ወንድሞቼን አላምንም ብዬ የኢትዮጵያ ንግድ ባንክን አምኜ አስቀምጬ ስደት ሄጄ ስመጣ ያጣሁት ከዛ ሁኜ ያስገባው ብር ነው። እዚህ እንደውም አልነበረውም ብር። ከአረብ ሀገር ሁኜ ያስገባው ብር ነው ወጭ ሆኖ የጠበቀኝ እና እኔ እድለኛ ከአንድ ባንክ ብቻ ስለሆነ ባንኩን ከስሼ ያው ስለዛሬው ፍርድ እና ውሳኔ እደርሻለሁ ነገር ግን ብዙዎቹ ደግሞ እንደሰማሁት በብዙ በህግ አማካሪዎችን ሲሄድ እስከ አምስት መቶ ሺህ ብር ወጭኖባቸው በስንት መከራ ውስጥ እንዳሉ የተለያየ ባንክ ቅርንጫፎቹን እንደወጣባቸው ነው። ያ ደግሞ ለመክሰስም ወደ ወንጀሉም ለመውሰድ ከባድ ነው የሚሆንበት ላይ ከሳሹ ማለት ነው። የተለያየን ባንክ ከሶ እንዴት ነው ጊዜና ሰዓት እኔ በአንድ ባንክ ይሄን ያህል አመት የወሰደብኝ በተለያየ ባንክ ደግሞ የወጣባቸው በተለያየ ቅርንጫፍ የወጣባቸው የተለያየ ቅርንጫፍ ነውና የሚከሱት ያ ፈተና ሊሆን ይችላል። እግዚአብሔር ከዛ ነገር ይሰውረን። ነገር ግን ተስፋ እንዳትቆርጡ ማለት እፈልጋለሁ። ብዙዎቻችሁም አይዞሽ ፋስዬ፣ ተስፋ አትቆርሺ፣ ሀቅሽ አይቀርም ብላችሁ የነበረ ጉልበት ሀቅ ሆናችሁ የነበረ ሀቄ ደርሶኛል። እንደደረሰኝ ነው የምቆጥረው። እንግዲህ ቆጥሬ ስላልተቀበሉት አይደለም ደርሶኛል በ እኔእንጃ ሜግሬሽን ህጄ አንዳንዴ በህጋዊ መንገድ ሀገራችን መውጣት ምን ያህል ጠቃሚ ነገር እንደሆነ በኔ በባንክ ቤት ውጣና ውረዳይቸዋለሁ። ምክንያቱም በህጋዊ መንገድ ባልወጣ ኑሮ ብሬን አላገኘም ነበረ። ለመናገር በህጋዊ መንገድ ስለወጣው ነው እንጂ በህገወጥ መንገድ ወጥቼ ወይ በባህር ህጅት ቢሆን ብሬን አላገኘውም። ነገር ግን መረጃ ከጠበቆች ከምስክሮች በላይ መረጃ አምጭስበት ሚግሬሽን ሄጄ ነው የፓስፖርት ኮፒ አድርጌ ከፍርድ ቤት በታሰሰል ወረቀት ሚግሬሽን ሄጄ በስንት ዓመተ ምህረት ከሀገር ወጣው በስንት ዓመተ ምህረት ከሀገር ገባው የሚለው ኦረን ለመናገር፣ በአንድ ባንድ ኮምፒውተር ይይዘናል። ስንገባም ስንወጣ ሁሉም ነገራችን መረጃ አለና በዛ መረጃ ውሳኔ ተሰተኛው ማለት ነው ሀቄን ድካሜን ልፋቴን አላጣሁትም አግኝቸዋለሁ። ነገር ግን ስድስት ወር ያልተንቀሳቀስ አካውንት ተንቀሳቅሶ ብሬዎች ተደርጎብኝ የባንክ ሰራተኞችም መልካም እንዳሉ ደግሞ እንደዚህ በቃ ሳይንቀሳቀስ ሲቀር ወይ ሙታለች ወይ የሆነ ነገር አድርጋችሁ የምታወጡ ጥሩ አይደለም። ምክንያቱም ህዝብ ማለት እናንተን አምኗችሁ እንደ ቤተሰብ አይቷችሁ ከቤተሰብን በላይ ቤተሰብን ያላመንኩም እናንተ እንዳመንኩት እና ከቤተሰብ በላይ አምኗችሁ የሆነ አደራ ሲያስቀምጥባችሁ አደራን መዋጣት ነው እንጂ አደራን ማጥፋት የለባችሁም። በዚሁ መልእክቴ ነው። እኔ ሐቄ ላቤ በህጋዊ መንገድ ህግን በጠበቀ መልኩ ተፈርዶልኛል። ድካሜ ውጪ ተክሶኛል። ነገር ግን ያቃጠርኩት ሰዓት በዛን ሰዓት የሚሰራው ብር ሁለት የሚወጣው ኔ ብር ሁለት ሺ ሁለት ቅዳሜ ስድስት ሰዓት ተኩል ነው የሚለው ያወጡት በዛም ሰዓት ያወጣሽው አንቺ ነሽ ነበረ ያሉኝ፣ ያው የባንክ ሰራተኞቹ ማለት ነው። ሲከራከሩ ወይም ጠበቃ ሆኖ ሲቀርቡ እራስሽ መተሽ በአካል አንቀሳቀሰሽዋን ነው የተባሉት። ነገር ግን አራት ማዕዘን ክርክር ነበረ። እኔ እንዳልነበርኩኝ ብዙ መረጃዎች ነበሩ። በቃ ውሸት ውሸት ነው። በአጠቃላይ ሌላውን በሌላ መረጃ እመጣላችኋለሁ። ደስታ የላካፍላችሁ ጊዜ ነው። ደስ ብሎኛል፣ የሚወዶች ደስ ብሎኛል። የድካሜን ውጤት አግኝቻለሁ ማለት ነው።